ሴት ልጅ እንክብካቤን ትፈልጋለች። አሰላሙ አለይኩም ወረህመቱላሂ ወበረከቱ ድና የተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁልኝ? እኔ ሰላም ነኝ አልሐምዱሊላ። እናንተ እንዴት ናችሁ? የእኔ መልካሞች ከኔ ጋር ሁሉ ሰላም ነው። ባላችሁበት ሰላማቸው ብዝዝት ይበልልኝ። እንደዚ ክርስቲያኑ ጎኖቼ ባላችሁበት ፈጣሪ ይጠብቅልኝ ለምታበረታቱ ሁሉ አሪፍ አሪፍ አስተያየት ለምትሰጡኝ ሁሉ አይዞሽ በርቺ፣ ቀጥ ይበል ለምትሉ ሁሉ ለእኔ ብዙ ሞራል እንዲኖረኝ ለምታደርጉ ሁሉ ከልብ ነው እማመሰግነው የእኔ ውዶች፣ እህት ወንድሞቼ ማለት ነው። ዛሬ ይዤላችሁ የቀረብኩት ሴት ልጅ እንክብካቤን ትፈልጋለች በሚል ርዕስ ነው። ኦፍኮርስ ለሁላችንም አዲስ አይሆንም ብዬ አስባለሁ። አንድ አንድ ዛፍ ጥሩ ደረጃ ይደርስልናል፣ ጥሩ ፍሬዎች ያመርትልናል ብለን እንደምናስብ ሁሉ ሴት ልጅንም ሴት ልጅ ማለት እንደዛ ነች። አንድ ዛፍ በምንተክል ጊዜ አካባቢው ጽዳትን፣ መኮትኮትን በተገቢ ሁኔታ ደግሞ ውሃ የማጠጣትን እድል ይፈልጋል ማለት ነው። ከዛ በኋላ ያድጋል። ካደገ በኋላ ወደ ፍሬ ይሄዳል። ያ ፍሬ ደግሞ ጥሩ ፍሬ አብቦ ለመመገብም ይደርሳል ማለት ነው። ሴት እህቶቻችንም ልክ እንደዛ መወሰን እንችላለን። ለምሳሌ ሴት እህቶቻችንን በእንክብካቤ የምንይዝ ከሆነ በጥሩ ሁኔታ ለነሱ ሪስፔክት ካለን ሞራል እየሰጠን አብሽሪ፣ አይዞሽ በርቺ ነገ ሌላ ቀን ነው እያል ምናበረታታቸው ከሆነ እውነት ነው ያቺም አብ ዛፍ አድጋ ለፍሬ እንደበቃች ሁሉ ሴት እህቶቻችንም እየሸተች ነው የምትሄደው አለዚያ ደግሞ ልቧን የምንሰብር ቀስሟን የምንሰብር ተሆነ ዛፍ ተክለን መንከባከቡን እንደምንታው ሁሉ ጠውልጎ እንደሚሞት ሁሉ የሴት ልብን መስበር ያንን ያመላክታል ማለት ነው። ስለዚህ አሁን ላይ የምናየው ሁኔታዎች በጣም አስገራሚ ነው ማለት ይቻላል። ምክንያቱም ሴት ልጅ ከምንም አስፈልጣ አንድን ውድ ባሏን ወይም ባለቤቷን ስትወድ ስታፈቅርም ሆነ ከምንም በላይ በቃ ልቧን አሳልፋ ትሰጣለች። ኦፍኮርስ እስከ ጥግም የምትደርስ ነች። በዚህ አጋጣሚ ደግሞ ባልየው እሷን እየሸወደም ሆነ ልቧን እየሰበረ ቀስማን እየሰበረ የሚሄድ ከሆነ ግን እመኑኝ ሴት ልጅ ተቆረጠች ቆረጠች ነው ማለት ነው። ቀይ መስበር ከሰጠች ሰጠች ማለት ነው። ከምንም በላይ ሰብስፋ እንደምትወድ ሁሉ ተቆረጠችም ለዛ ሰው ምንም ሪስፔክት የሚባል ቦታ የሚባል እንዳይኖራት ታደርጋለይ ማለት ነው። ሁላችንም የምናውቀው የምንረዳው ነው። ስለዚህ የተሽከረከርን ፎር ኤግዛምፕል ወደ ሱመያና ና ወደ ሴት እንሄዳለን። ሱመያ የሁላችንም በቅድሚያ ከልጆች አባት ጋር ታርቀው ሰላምን ሰላም ወርዶ እንደ ጥሩ እንደ ድሮ ፍቅራቸው ተመልሶ አብሮ ቢኖሩ የሁላችንም ሀሳብ ደስታ ደዋም ነው ብዬ አስባለሁ። ምክንያቱም ልጆች ከአባት ጋር ተነጥለው ማደግ ማለት ለእናቲቱ በጣም የሚከብድ ነው። ለእሱም ብቸኝነት በጣም የሚከብድ ነው እና አንዳንዱ አሉ ልክ የሰውን ትዳር የሆነ በቃ የማይሆን ሁኔታ ውስጥ ይገቡና የራሳቸውን አስተካክለው ተረትበው በጥሩ ስነ ምግባር በጥሩ ሁኔታ የሚኖሩ የሚመስሉ ይኖራሉ። ያ አይመስልም። እውነት ነው ብዬም አላም ነው። ለምሳሌ በሱማያ ላይ ብዙ ልጆች ሲሰሩባት ነበረ። አሁን ላይ እነዚያ የሚሰሩ ልጆች ግን ለራሳቸው ቤት ገብቶ ያሉበት ሁኔታ እየተመለከትን ነው ማለት ይቻላል። ስለዚህ የራስን በጉያ የሰውን ባህያም ይባላል፣ የሰፈር አባባል ሀገራችን አነጋገር ማለት ነው። እና ዝም ብለው በቃ በማይመለከታቸው እየገቡ የራሳቸውን ቆንጆ አድርገው ይዘው እየመሰሉ በጎን ግን እነሱን እያመለጣቸው እየሸሸ መሆኑን የማይገባቸዋል። ይድረስ ለነሱ ማለት ነው። ለምሳሌ ስማቸውንም ባልጠቅስ ያቁታል፣ እናቃቸዋለን ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው? እውነት ነው የምላችሁ። በቃ ከሰው ላይ እጆቻችንን አንስተን ወደ ራሳችን የራሳችንን ጎዳ ጓዳ እናስተካክል ባይ ነኝ። እንዲህ ስላችሁ ፋሚሊዬ ምነው ተዘርፈሻል ወይ ይሄ ነገር ደርሶብሻል ወይ ብላችሁ ወይ ጥያቄ ምን ተጠይቁ ትችላላችሁ። ነው እያየ ነው ስለሆነ ነው። እኛ ስነገጧት ምን ዋስትናለን። ጥሩ ጓደኛ መስለው የራሳቸውን ገበና ሸሽገው የሰውን ይፋ ለማድረግ የሚሮጡ ስንት ይኖራሉ ማለት ነው። ያ ተገቢ ነው ብዬ አላስብም። እና በመጀመሪያ መጀመረ ሻዋር ከራስ ነው ይባላል። ስለዚህ ወጣቶቻችን ደግሞ በዚህ አጋጣሚ ሁሉም ሴቶችን እየጠቀስኩ አይደለም፣ ሁሉንም ወንዶችንም እየወቀስኩ አይደለም። ከሴቶችም አለ አለን ከወንዶችም አለን ማለት ይቻላል ማለት ነው። ሁሌ የሚናፈሰው አንዷ ሴት እንደዚህ ግጭት ከፈጠረች የቅርብ ሰው ያችን ሴት በቃ ለማራቅ ከእሱ ጋር ግንኙነት እንዳይገናኙ ግንኙነት እንዳይኖር የሚያደርጉ ብዙ ብዙ ይኖራሉ ብዬ ነው እየተመለከት ነው ሁላችንም። እና እንደ ምሳሌ ከወሰድን ለምሳሌ አንድ እህታችን በትዳሯ ላይ ሪስፔክት ኖሯት ጥሩ ደረጃ ላይ ደርሳ ስቃ አምሮባ ስናይ እኛ ሴቶች ምን ያህል እንደምንደሰት የሁላችንም ሀሳብ ነው ብዬ አስባለሁ። አንድ እህት ግን ደግሞ ቦሳ ቅላ በቃ ከሁሉ ነገር ወጥታ ስናያት እንደሚያስገፋን ሁሉ እያስገፋናል ማለት ነው። ስለዚህ ወድ የፋሚሊ ቤተሰቦች ምንድን ነው ምላችሁ?